የሕዝብ ተወካዮች ምክር ቤት አባላትና የአማራ ክልል ምክር ቤት አባላት በባህርዳር ከተማ እየተከናወኑ የሚገኙ የኮሪደር ልማት ስራዎችን ተመልክተዋል። በመልከታው የአማራ ክልል ምክር ቤት አፈ ጉባኤ ወይዘሮ ፋንቶ ተስፋይን ጨምሮ የሕዝብ ተወካዮች ምክር ቤት አባላትና የባህርዳር ከተማ አስተዳደር የስራ ኃላፊዎች ተገኝተዋል። በከተማው ሰላምን ከማስፈን ጎን ለጎን እየተሰሩ ያሉ የልማት ስራዎች አበረታች መሆናቸውንና የከተማዋን ውበት ይበልጥ የሚጨምሩ መሆናቸውን የሕዝብ ተወካዮች ምክር ቤት አባላት ገልጸዋል። እየተሰሩ ያሉ የኮሪደር ልማት ስራዎች ውብና ማራኪ በማድረግ ለነዋሪዎቹና ለጎብኚዎች ምቹ የሚያደርጉ መሆናቸውን የክልሉ ምክር ቤት አፈ ጉባኤ ፋንቱ ተስፋዬ ገልጸዋል። ከዚህ ባለፈ የሕዝቦችን የልማት ጥያቄ የሚመልሱና የከተማዋን ውበትም የሚገልጹ መሆናቸውንም ገልጸዋል። በክልሉ ያለውን የሰላም ጦት ከመፍታት ጎን ለጎን የልማት ስራዎች ተጠናክረው የቀጠሉ መሆናቸውን አፈ ጉባኤዋ ገልጸዋል። በክልሉ ዘላቂ ሰላም እንዲሰፍንና የልማት ስራዎች ተጠናክረው እንዲቀጥሉ የሕዝብ ተወካዮች ምክር ቤት አባላት የድርሻቸውን እንደሚወጡም ተናግረዋል። የኮሪደር ልማት ስራዎች በሌሎች ከተማዎች ተጠናክረው ሊቀጥሉ እንደሚገባም አመላክተዋል። የባሕር ዳር ከተማን ጨምሮ በክልሉ የተለያዩ አካባቢዎች የሰላም ሁኔታው እየተሻሻለ መምጣቱን መመልከታቸውን የሕዝብ ተወካዮች ምክር ቤት አባላት ገልጸዋል።